ባለታሪኩ ወጣት መለስ ኢዮብ ይባላል። ተወልዶ ያደገው በማዕከላዊ ኢትዮጵያ ክልል በከምባታ ዞን አደሮ ከተማ ነው። እንደ ማንኛውም ሕጻን በሰላም የተወለደ ቢሆንም የፖሊዮ ክትባት በአግባቡ ካለመውሰዱ የተነሳ የልጅነት ልምሻ አጋጥሞት እግሮቹ ላይ የአካል ጉዳት እንደገጠመው ይናገራል። ራሱን ካወቀበት ጊዜ ጀምሮም አካል ጉዳተኝነት አለመቻል አይደለም የሚል ጽንሰ ሐሳብ ይዞ እንዳደገም ይናገራል። ከጊዜ በኋላም ይጠቀምበት የነበረው ክራንች ከመሰበሩ የተነሳ ከወላይታ ሶዶ ክርስቲያን ሆስፒታል ለራሱ ሌላ ክራንች ለማግኘት ሄዶ ለሌሎች አካል ጉዳተኞችም መፍትሄ ሊሆን መቻሉንም ገልጿል። አካል ጉዳተኛ በመሆን ብዙ ዋጋ ከፍያለው። ክራንች የተሰብሮብኝም፣ ለረጅም ጊዜ ተቸግሬ ነበር። ክራንች የተሰብሮብኝ፣ ወላይታ ሶዶ ሄጄ ክራንች ለማግኘት ሄድኩ። የተሰበረብኝ ክራንች ማለት ነው። ከሰው ሰምቼ ስሄድ አሁንም መሰናክል አጋጠመኝ። እዛም ምን አይነት መሰናክልን ያጋጠመኝ መግባት አይችልም አሉኝ። ምክንያቱም ብቻዬ ነበርኩ የ14 ዓመት ልጅ ነበርኩ ስሉኝ አንድ ቀን እንደዛውም እዛ ዘመድ ቤት አደርኩ። ሁለተኛ ዙር ሞከርኩ ለመግባት እንደገና ቻንስ መሞከር አለብኝ ብዬ በሁለተኛ ቀንም ክርስቲያን ሆስፒታል ለመግባት ሞከርኩ። ከዛ ጠባቂው ነበረ ድንገት ዶክተር አንደርሰንና ሌላ ሐኪም ማለት ነጮች እያወሩ ነበሩ። በተሰበረብኝ ክራንች ሮጭ የገባው ከዛ በኋላ ጥባቂው ለመመለስ ሞክር ተው ተው አለው። ከዛ አዩኝ። ካዩ በኋላ ምንድነው የምትፈልጉ? አሉኝ ክራንች ነው የሚፈልጉ ወይ ክራንች ተሰብሮብኛል። ረጅም አመጣት እንጨት ነው የሚጠቀሙ አልኩ። ደግሞ አጥሮብያል አለው። አዎ፣ ከይል ያገኘ መኪና ለምን ነው የመጣው? ታልኩ ኖ እኛ ከክራንች የበለጠ ነገር እንረዳለን አለው። ዛሬ ላይ እሱ በፈጠረላቸው ግንዛቤ የበርካታ አካል ጉዳተኞች ህይወት መቀየሩንም ይናገራል። ክሪስቲያን ሆስፒታል እየሰራውም ሊጋባ ትምህርት ቤት ላይ ትምህርቴንም እዘው ቀጠልኩ። ከዛ ይህ ነገር እያደረ አማኑ ኤል አካልግተኞች ማህበር የሚለውንም እዘው መሰረትኩ። ዛሬ እግዚአብሔር ይመስገ የራሳቸው ቤት አለ፣ አግብቱ አሉ ተባብረላቸው፣ ቤትም የተገዘላቸው አሉ። እኔም እግዚአብሔር ረቶኝ በማኔጅሜንት እዘውም እየሰረው በማኔጅሜንት ተመራቅኩ። ጌታ ረቶኝ ስራዬንም እዘው ቀጠልኩት። በአሲስታንት ፊዝተራፒስት እንደ ወጌሻ ሰውዶ ክሪስቲያኖስታል ሲሰራ ነበረ። አሁን እዚህ ውስጥም ሆነ ወላይታ ሶርዶም ላይ ብዙ አካል ጉዳተኞች በእኔ ስር ያሉት አሉ። አሁን ሁለቱም ላይ ወላይታ ሶርዶም እዚህ ያሉት ቢያንስ እስከ 30 እስከ 40 ይሞላሉ። አካል ጉዳተኛ ኖርማሊ እየሰሩ ያሉት ግን ከእኔት ልምድ በመውሰድ በልስጥሮ በራሳቸው ሸቀጣ ሸቀጥ በጆብሎ በተለያዩ ስራ የሚሰሩት ብዙ ናቸው። ቁጥር የላቸው ምንም አላቃቸው። ገና የስኬት ጉዞዬ ጅማሮ ላይ ወደ ክርስቲያን ሆስፒታል እንዳልገባ በተከለከልኩ ሰዓት ተስፋ ቆርጬ ያለመመለሴ ወደ ተሻለ ህይወት መራኝ የሚለው ባለታሪኩ ልክ እንደኔ ሁሉ ተስፋ መቁረጥንና ያለመቻልን ጥሶ በማለፍ እችላለሁ ማለት የስኬት መነሻ እንደሚሆንም ይናገራል። መጀመሪያ ቀን ክራኒ ተሰብሮብኝ አላስገብም ሲሉ ቢመለስ ኖሮ በቃ ተስፋ ቆርጫለው፣ ተመልሼ ነበር። እንደገና ለምኝ መኪና ተስፋ ቆርጬ መለስ ነበር። ግን ተስፋ ካለ መቁረጥ ነው። ሁለተኛ ቀን ሄጄ ዛሬ ለእንደዚህ አይነት ውጤቶች በቅቻለውና ተስፋ መቁረጥ የለብንም። አሁን በተለይ አሁን አካል ጉዳተኞች ከኔ ጭምር ከራሴ ህይወት ነው ይሄ። በቃ ከእግዚአብሔር ዘንድ የተሰጠ ነገር ነው፣ ግን ለመልካም ነው። በመጽሐፍ ቅዱስም በዮሐንስ ወንጌልም ለአይነ ስውሩ የእግዚአብሔር ክብር እንዲገለጽ ዘንድ እንደሚለው ምክንያቱም ለሌሎችም አካል ሆኛለሁ ለማለት ወዳለ ለአካል ጉዳተኞችና ልዩ ፍላጎት ላላቸው ዜጎች ምቹ የስራ ሁኔታና ቦታ በመፍጠር ለሌሎች የመፍትሄ ሰው መሆን የወደፊት ህልሙ መሆኑንም ነግሮናል። በየአካባቢው በተለያዩ ምክንያቶች ያልወጡ አካል ጉዳተኞችን ህብረተሰቡና መንግስት ከቤት እንዲወጡ ማበረታታትና ማህበረሰቡ ውስጥ ካለው የተሳሳተ አመለካከትና ግንዛቤ የተነሳ ወደ ኋላ እንዳይቀሩ በጋራ እንስራ የሚለው የባለታሪኩ የሀሳቡ መቋጫ መልእክት ነው። ምንም ትሬኒንግ ብዙ ሳልሰጠውና ብዙ አገርን መለወጥ የሚችሉ ሰዎች በእኛ ምክንያት በአባቶች፣ በወንድሞች፣ በመንግስት ምክንያት ቤት የቀሩት አሉ። ስለዚህ መንግስት እንደ ትኩረት አድርጎ ቢያወጣቸው ቢያወጣቸው፣ እና ሲያወጣቸው ደግሞ አንድ ሰውን አይደለም፣ አንድ አካል ጉዳተኛ እያወጣ አይደለም። አንድ በወጣ ቁጥር ከመለስ በላይ ከኔ በላይ ታሌንት ሊሆኑ ናቸው፣ ነገ ሰዎች አገርን የሚመሩ ናቸው፣ ነገ ለብዙ አካል ጉዳተኞች የስራ ዕድል የሚፈጥሩ ናቸው። ብዙ ስራ የሚሰሩ ስለሆኑ ቢያበረታቱ